ሰላም ሰላም ክብራትና ክብራን ተመልካቾቼ ዛሬም ወደ አንድ ቦታ ሄጅ ያለውኝ እዚህ ቢሾፍቱ አካባቢ የሚገኝ ፋርም ነው። ከዚህ ቀደም እንግዲህ ለረጅም ዓመታት ለስድስት ለሰባት ዓመት የሚሆኑ ሁኔታ ለሌሎች አርቢዎች ተከራይቶ የነበረ ቤት ነው። ባለቤቶቹ እንግዲህ ወደ ራሳቸው አዙረው እንግዲህ ራሳቸው እርባታ ሊጀምሩበት ሶስት ሆነው ነው የተነሱት ና በአጠቃላይ እዚህ እርባታ ላይ ምን ምን ይጎለዋል? እርባታውን ኢልን በተባልኩት መሰረት እንግዲህ ቦታው ላይ ደርሼ ፓኬጅ ነው የተቀበልነው። በነገራችን ላይ ይሄ እርባታ ጉብኝት ወይም ደግሞ ቦታዎችን ሄዶ የማስተካከልን ስራ ነው እንደ ፓኬጅ ያቀረብነው። እና የትኛውም አካባቢ ሄደን ቦታዎችን እናያለን። እንደ ዶሮቻችሁ ብዛት ፓኬጁ ሂሳብ ይሰራላችሁ እና በዛ መሰረት ቦታዎችን የማስተካከል የማቋቋም ስራን እንሰራለን ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ ዛሬ በዚሁ ቢሾፍቱ አካባቢ ሶስት ሼዶች ናቸው። ግቢው እንደተመለከታችሁት በጣም ሰፊና ብዙ ስራዎችን ሊያሰራ የሚችል ኦልሞስት የዶሮ እርባታ ፋብሪካዎችን ማቋቋም የሚያስችል አይነት ቦታ ነው ያላቸው እና የሚያጓጓ አይነት ቦታ ነው፣ በተለይ ልምዱ ላለው ሰው፣ እውቀቱ ላለው ሰው፣ ካፒታሉ ላለው ሰው በቃ ቦታው እጅግ ሊያሰራችሁ የሚችል ቦታ ነው እና ዛሬ እዚህ ቦታ ተገኝቼ እንደምትመለከቱት እንግዲህ ቦታው የትኛውን ዘርፍ ያሰራል? የስጋ ነው ሊያሰራ የሚችለው ቤቱ። አዲስ ቤት መገንባት አልፈለጉም እና ባለው ቤት ነው መንቀሳቀስ የፈለጉት። እነዚህ ሶስቱ ሼዶች ወደ 600 ካሬ የሚጠጉ ናቸው። አንደኛዋ ቤት ብቻ ከዚህ ቀደም የከብት እርባታ ስለነበረበት አነስ ትላለች፣ ወደ 140 ካሬ አካባቢ ነች። ሌሎቹ ግን 210፣ 240 ካሬ የሚገመቱ ቤቶች ናቸው። በአጠቃላይ በዚህ ባላቸው ካሬ ምን ያክል ዶሮዎችን ማስተናገድ ይቻላል? እነሱ እንግዲህ ፍላጎታቸው አሁንም ፋይናንሻል ቢዝነስ ፕላናቸውን እየሰራው ነው የምገኘውና እንደ ጨረስኩት ወይን እናንተም እንደ መረጃ ያክል ጠቆም አደርጋቸዋለሁኝ የስጋ ዶሮችን ከመስራትና የእንቁላልጣይ ዶሮችን ከመስራት ብለን እያወዳደርን ነው። ፋይናንሻል ቢዝነስ ፕላኑ ሊሰራላቸው ያሰብኩትኝና እነሱ አልመረጡም ዘርፉን። የትኛውን ያሰራል የሚለው የትኛው አያሰራም የሚለውን ግን እዚሁ ቤቱ ከቤቱ አንጻር ለየትኛው ምቹ ነው የሚለውን መለየት ይቻላል ማለት ነው። ስለዚህ በአጠቃላይ ግን አብዛኛዎቻችን ዶሮ አርቢዎች ቤቱ የዶሮ ቤት ስለመሰለ ብቻ ነው የምንከራየው ወይም ደግሞ የምንገነባው ወይም ደግሞ ልንሰራበት የምንፈልገው ያ ነገር ትንሽ ዋጋ የሚያስከፍል ይመስለኛል። ከቅርብ ጊዜ ወዲህ አብዛኛዎቹ ዶሮ ቤቶች የራሳቸውን ቤት እየገነቡ እያስተካከሉ፣ እያፈረሱም የሚገኝበት ሁኔታ አለ እና እንግዲህ ቀድሞ መጠንቀቅ ነው ከብዙዎች መማር ይኖርብናል። እና ሁላችንም ዶሮዎች ከመግባታቸው በፊት እውነት ይሄ ቤት ሙሉ በሙሉ ደረጃውን ያሟላል ወይ፣ ለሚገቡት የእንቁላል ጣይ ዶሮዎች፣ ለሚገቡት ጫጩቶች፣ ለሚገቡት ቄብ ዶሮዎች፣ ለሚገቡት የስጋ ዶሮዎች ፊት ያደርጋል ወይ የሚለውን ማወቅ አስፈላጊ ነውና፣ ዛሬ እንደምትመለከቱት ሙሉ ካሬውን ለክተነዋል። እንግዲህ ከዚህ ከጥገና ጋር ተያይዞ፣ ከወለል ጥገና ጋር ተያይዞ፣ ከግድግዳ ጥገና ጋር፣ ከቤት ቁመት መጨመር ጋር ተያይዞ፣ ከብርሃን መጨመር ጋር ተያይዞ፣ እነዚህ ሁሉ እዚህ ቤት ላይ መስተካከል የሚገባቸው ጉዳዮች ናቸው። ብዙ እንከን የሌለበት ቤት ነው እውነት ለመናገር ይህን ያክል ዓመት ተገልግለውበት ብዙ እንከን የሌለበት ቤት ነው ነገር ግን ጽዳትን በተመለከተ ግን አንድና ሁለት የማይባል ጽዳት ያስፈልገዋል። በጣም ከፍተኛ የሚባል ጽዳት ያስፈልገዋል። ከፊሚጌሽን ፕሮሰስ ጀምሮ አጠቃላይ ኬሚካል ርጭቱን እስከ ማድረግ ድረስ ባለው ከፍተኛ የሆነ ጽዳትም የኬሚካል ርጭትም ያስፈልገዋል ማለት ነው። ስለዚህ ዛሬ እንግዲህ የዚህ ቤት በምን ያክል ዘርፍ በምን ያክል የትኛው ዘርፍ ላይ ብንገባ የበለጠ አዋጭ ይሆናል እንዲሁም ደግሞ ጥገናዎቹ ምን ምን መደረግ አለባቸው ይህንንም ከዚህ በተጨማሪ ደግሞ የአዋጭነትም ቅድም እንዳልኳችሁ ፋይናንሻል ቢዝነስ ፕላን ለባለቤቶቹ ይሰራና ባላቸው ቦታ ላይ ምን ያክል ዶሮዎችን ይዘው መንቀሳቀስ አለባቸው? ለሚይዙት ላሰቡትም ዶሮ ደግሞ ምን ያክል ኮስት ያደርጋቸዋል? ኢኒሻል ኢንቨስትመንቱ ምን ያክል ነው? ሪተርን ኢንቨስትመንቱም ምን ያክል ነው የሚለውን የምንመለከት ነው የሚሆነው። ይሄ እንግዲህ በዶክመንት መልክ ለአርቢዎቹ የሚተላለፍ ነው የሚሆነው ማለት ነው። ስለዚህ የቤቱን የመያዝ አቅም እንዲሁም ደግሞ የእቃዎች ዝርዝር፣ ለምሳሌ እዚህ ስድስት መቶ ምናምን ካሬ ቤት ላይ ዶሮዎቹን ማስገባት ቢፈልጉ ምን ምን እቃዎች ያስፈልጓቸዋል? ቦታው የራሳቸው ነው፣ ስለዚህ አብዛኛውን ነገር አውቶማቲክ ነገሮችን ቢጠቀሙ ኮስት ካላደረጋቸው በስተቀር በጣም ብዙ አድቫንቴጅ አለው። ስራን ያቀላል። የዶሮዎችን ጤናማነት ለማስጠበቅ በጣም ይረዳል። የሰራተኛ ወጪ ይቀንስላችኋል። ይሄ የባዮ ሴኩሪቲ ጉዳዮችን በደንብ እንድታሳልጡ ያደርጋቸዋልና በራሳቸው ቦታ ላይ ስለሆነ አውቶማቲክ ነክ ነገሮችን ያው በእርግጥ ወጪ አለው። ነገር ግን እነዛ ነገሮች እንኳን ቢጠቀሙ እጅግ አዋጭ ሊባል የሚችል ስራ ነው የሚሰራበት ማለት ነው። አሁን ባለው ሁኔታ እንግዲህ ዶሮ እርባታ እጅግ እየተነቃቃ ያለበት እጅግ አስደማሚ በሚባል ሁኔታ አዳዲስ ነገሮች እየተከሰቱ ያሉበት ምርት በጣም ያጠረበት ሁኔታ ላይ ነው ያለ ነው። እንግዲህ እኔም ደግሞ ሰጀስት ላደረጋቸው የምችለው የእንቁላል ጣይ ስራዎች ላይ እንዲሰማሩ ነው። እነዚህ አርቢዎች ማለት ነው። ቦታው የሰጠ ሊባል የሚችል ነው። እውነት ለመናገር ስለ ዶሮ እርባታ የሚያቅሰው እንደዚህ አይነት አካባቢ ላይ ያው አይገጣጠምም ብዙ ጊዜ አይደለም። አንዳንድ ሰው ገንዘብ ይዞ ቦታ ያጣል። አንዳንድ ሰው ደግሞ ቦታ ይዞ ገንዘብ ወይም ደግሞ ሙያ ያጣል እና እንደዚያ ነገሮች ስለማይገጣጠሙ እንጂ በቃ በጣም የሰጠ ሊባል የሚችል ቦታ በደንብ ሊያሰራቸው የሚችል አንድ ዘርፍ አይደለም፣ አምስትና ስድስት ዘርፎችን ማሰራት የሚችል ቦታ ነው ያላቸውና በጣም የወደድኩት ቦታ ነው። በነገራችን ላይ ነፋሻማነቱ በቀስ ጥሩ ስራ መሰራት የሚችል አይነት ቦታ ነው። ብዙ ወጪ ሊጠይቃቸው የሚችልም አይነት ጉዳት አልደረሰበትም። ቤቱ በተወሰነ መልኩ እንዳልኳችሁ ጽዳትና ጽዳት ብቻ ግን በጣም ከልክ በላይ በሚባል ደረጃ ያስፈልገዋል። ጽዳት የሚጀምረው እንግዲህ የኬሚካል ርጭት ላይ ነው ብዙዎቻችን የምናምነውና ከዛ ቀደም ብሎ ግን በደንብ ጽዳት ጽዳት ጽዳት፣ ኬሚካል ርጭት ያለ ጽዳት ምንም ዋጋ የለውም። ስለዚህ ሙሉ በሙሉ ማድረግ ካለብን ነገሮች ውስጥ ጽዳት በዋነኝነት የሚጠቀስ ነው። ቅድም እንዳልኳችሁ እንግዲህ በጣም አስደማሚ ነገሮች አሉ ብዬ ካነሳሁላችሁ ውስጥ ብዙዎቻችሁ ገንዘባችሁን ይዛችሁ ቁጭ እያላችሁ ትገኛላችሁ እና በጣም እየተሸወዳችሁ እንዳላችሁ ልንገራችሁ። አሁን ላይ ዶሮ እርባታ በቀናቶች ልዩነት በጣም ሰፊ ለውጥ እያመጣ ነው ያለው። በተለይ ለስታርታፕ ኮስት ላይ በጣም ከፍተኛ ልዩነት አለው። ፋይናንሻል ቢዝነስ ፕላን ለምሳሌ ከሁለት ቀን በፊት ለቅቄላችሁ ነበር። አሁን የምለቅላችሁ ደግሞ እጅግ የበለጠ የምትደመሙበት ይሆናልና ና ልክላችኋለሁኝ። እንቁላል በጣም እየጨመረ ነው ያለው። ምርትም የለም፣ ጫጩት የለም፣ ቄብ ዶሮ የለም። እነዚህ ሁሉ ጥረቶች ናቸው። ይህ ሁሉ ውጥረት ባለበት ከፍተኛ የዋጋ መናር፣ ከፍተኛ የዋጋ ጭማሪ እኛ ራሱ ከ420 ብር 470 ብር ነው የዶሮ ዋጋ ያስገባ ነው። ኦርደር እየተቀበልን ያለ ነው። በ470 ብር ሂሳብ ነው። ስለዚህ ብዙዎቻችሁ ዛሬ ነገ እንጀምራለን ብላችሁ ከናካቴው ላትጀምሩ የምትችሉበት ሁኔታ ውስጥ እገባላችሁ። ለምን ብትሉኝ እናንተ አስባችሁ ይሄን ያክል ዶሮ አስገባለሁ ብላችሁ ብዙ ጥናቶችን፣ ብዙ አሰሳዎችን ስታረጉ ብዙ ቦታዎችን ስትፈልጉ ለዛም የሚሆን ገንዘብ ስታሰባስቡ ቆይታችሁ እንደገና ወደ ኋላ ሊመልሳችሁ ነው ማለት ነው። ስለዚህ ዛሬ ነገ አትበሉ። ነገም ከነጎዲያም ለየት ያለ ጭማሪ ይጠበቃል። በተለይ ከዚህ ከዴይ ኦልድ ፕሮዳክሽን ጋር ተያይዞ አነስተኛ የሚባል አብዛኛዎቹ ሀቸሪዎች ላይ አነስተኛ የሚባል ፕሮዳክሽን ያለው ዲስትሪቢዩት ሲደረግም አንዳንድ ቦታዎች ላይ ትንሽ የሚያስጠሉ አይነት ነገሮች አሉ እና ያ ያ ነገር እርባታውን ይጎዳዋል። ስለዚህ ከዚህ ጋር ተያይዞ አሁንም ጥንቃቄ ማድረግ ያለባችሁ ከዚህ ቪዲዮ ርዕስ ጋር ባይገናኝም ብዙዎቻችሁ ከሳምንት በፊት ስልክ ደውላችሁ ኦርደር ለማድረግ አራት መቶ ሀያ ብር ተብላችሁ አራት መቶ ሰባ ብር ስትባሉ አብዛኛዎቻችሁ እንግዲህ የምትቀበሉም አላችሁ የማትቀበሉም ቅር የምትሰኙም አላችሁ እንደዚህ ደውዬ ነበር የምትሉ በጣም ብዙ ሰዎች ጋር ቅር ተሰኝታችኋል ገበያው ነው ስለዚህ እኔም ቢሆን ሌላኛውም አርቢ ቢሆን ድርጅትም ቢሆን በማንኛውም ሁኔታ እንደ ዕለቱ ገበያ ነው የሚሆነው። ስለዚህ ብዙዎቻችሁ ጥንቃቄ ማድረግ ያለባችሁ አካውንታችንን ወስዳችሁ የሄዳችሁ ካላችሁ ገንዘብ ከማስገባታችሁ በፊት ጠይቁ። ዶሮዎቻችን እጃችን ላይ አሉ ወይ? ዶሮ በምን ያክል ጊዜ ይደርስላችኋል? ገንዘብ ከማስገባታችሁ በፊት ነው ይሄ ነገር መደረግ ያለበትና እንደ ጥንቃቄ መልእክትም ለማስተላለፍ ያክል ነው። ዛሬ ነገ ሳትሉ ወደ ዶሮ እርባታ ስራ ግቡ። በየትኛውም አይነት መንገድ መውሰድ ትችላላችሁ። ለቢዝነሱ ነው ብላችሁ ማሰብ ትችላላችሁ። ሊጠቅመን ነው ብሎም ሊያስብ የሚችል ሰው አለ። በባሌም በቦሌም ግን ዛሬ ነገ ከምትጀምሩ ዛሬ ብትጀምሩ በጣም የተሻለ ነው። ለምን ብዙ ዶሮ አርቢዎች እንግዲህ ለአንድ ሺህ ዶሮ ብዙ ሲያማክሩ ቆይተው ለአምስት መቶ ዶሮ ብዙ ሲያማክሩ ቆይተው ቦታ ሲፈልጉ ቆይተው አሁን ላይ ያ ቤት እንኳን በዛ ቤት እንኳን አሁን ባለው ኪራይና አሁን ባለው የዶሮች ዋጋ አሁን ባለው የዶሮች መኖ የማስገባት አቅሙን እንዲቀንስ አድርጎታል። ስለዚህ ዞሮ ዞሮ ወደ ሌላ ቤት ሽፍት ማድረግ አለበት፣ ሌላ ቤት መፈለግ ይኖርበታል ማለት ነው። ስለዚህ የጥንቃቄ መልእክትም እንዳረግላችሁ አሁን በዶሮ እርባታ ላይ እየተስተዋለ ያለው የዋጋ ጭማሪ የማይጠበቅና ታይቶም የማይታወቅ ነው። ዋጋውን ብቻ አይደለም፣ በዛም ዋጋ አሁን በጠቀስኩላችሁ ዋጋም ደግሞ ዶሮችን ማግኘት እድላችሁ እጅግ በጣም ጠባብ ነው። ስለዚህ ከዚህ ጋር ተያይዞ የሶስት ወር ዶሮችን እያቀረብን ነው የምንገኘውና እኛ አብዛኛው ገበያ ላይ እንግዲህ የ30 ቀን የ40 ቀን ማክሲመም የ40 ቀን ነው እየታደለ ያለው ወይም ደግሞ ሰዎች እየተገበያዩ ያሉት የ30 ቀን 380 ብር፣ 350 ብር፣ በጣም ዝቅተኛው 340 ብር ነው። እና ከ30 ቀን በኋላ ዶሮቻችሁ ዘጠና ቀን እስኪሞላቸው ምን ያክል የመኖ ፍጆት አላቸው ሂሳቡን መስራት ይጠበቅባቸዋል። እና ተረጋግታችሁ ከራሳችሁ ጋር ኦርደር ከማረጋችሁ በፊት እኛን ጠይቃችሁን ሌላ ቦታም ዋጋ አነጻጽራችሁ እድሜ አነጻጽራችሁ ዝርያ አነጻጽራችሁ ጤንነት አነጻጽራችሁ ልትመርጡን ይገባል። በእርግጥም ይሄ እንደ ማስታወቂያ መውሰድ የለባችሁም። እውነት ለመናገር እንደ ጥንቃቄ መልእክት እንደ ጥንቃቄ መልእክት ነው። ብዙዎቻችሁ እንግዲህ እንደዚህ ተብለን ነበረ፣ እንዴት እንደዚህ ታረጉናላችሁ? እንዲህ ከሁለት ቀን በፊት ደውለን ነበረ፣ እንዴት ዛሬ ይጨመራል? ከአንድ ቀን በፊት ደዊ ትናንት ደውዬ ዛሬ እንዴት የሚሉ ሰዎች አሉ። እና እንደዛ እንዳትሆኑ ከደወላችሁ በስልክም ብቻ የምታዙ ሰዎች አላችሁ። እኛ ጋር በስልክ መታዘዝ የለው። መቶ ፐርሰንት ክፍያ እንቀበላለን እና ለዛም ዝግጁ እንድትሆኑ ብዙዎቻችሁ ስልክ አናግራችሁ እንደዚህ አይነት ዶሮ ፈልጋለሁ ብላችሁ ከተናገራችሁ በኋላ ያው ኦርደር እንደተያዘላችሁ የምታስቡ ሰዎች አላችሁ። እኛ እንደዚህ አይነት አሰራር የለንም። በእርግጥ አብዛኞቹ ድርጅቶችም እንደዚህ አይነት አሰራር የላቸውም። ከሰማንያ እስከ መቶ ፐርሰንት፣ ከዘጠና እስከ መቶ ፐርሰንት የሚሆን ክፍያ አላቸው፣ ሌሎቹም ቢሆኑ እኛ ደግሞ መቶ ፐርሰንት ነው ክፍያ የምናስከፍለው። ያው ሊደርሱ አንድ ወር የቀራቸው ዶሮች ስለሆኑ ሙሉ ክፍያ ነው የምንቀበለው፣ እኛም ተቀብለን ጫጩቶችን ኦርደር ስለምናደርግ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንደነዚህ አይነት ፓኬጆችን መጠቀም ለምትፈልጉ ዶሮ አርቢዎች ለሁላችሁም ቦታችሁን ሄደን ማየት ካየንም በኋላ ደግሞ ለዛ የሚሆን ወጪውን ከቤት ጥገና ጋር ተያይዞ፣ ከቤት ግንባታ ጋር ተያይዞ፣ ከዲዛይን ቁጥጥር ጋር ተያይዞ እንዲሁም ደግሞ ምን ያክል ኮስት ሊያረጋችሁ ይችላል፣ እዚህ ቤት ላይ አሁን ላይ ምን ያክል ዶሮችን መያዝ ይችላል፣ ያ ደግሞ ትርፉንና ከዚህ በተጨማሪ ደግሞ ስታርታፕ ኮስቱን ወደ እናንተ የምናደርስን የሚሆነው በሃርድ ኮፒም በሶፍት ኮፒ የምናደርስን የሚሆነው ሁሉም ቦታ ተንቀሳቅሰን እየሰራ ነው የምንገኘው። ይሄ ግን ተጠቃሽ የሚሆነው ለከሁለት ሺ ዶሮች በላይ መስራት ለምትፈልጉ ብቻ ነው። አንደኛ የምንጠይቃችሁ ገንዘብ፣ ለፓኬጁ የምትከፍሉ ገንዘብ ዶሮዎቻችሁን ያማከለ ስለሆነ በዚህ መልኩ መስራት አብረን እንችላለን ማለት ነው። የማንሄድበት የማንገባበት ቦታ የለም። እውነት ለመናገር ለእናንተ እጅግ አዳዲስ ነገሮች ወደ እናንተ ላቀርብ ብዙ ነገሮችን አዘጋጅቼ የጊዜ ማጠር ስልጠናዎች በሳምንት በሳምንት አለመቋረጣቸው ትንሽ ጊዜውን ይዞብኛል እና በየቦታዎች ደግሞ ሄደን ዶሮችን እያስረከብንን ያለ ነው። በጣም ብዙ ቪዲዮዎች አሉ ያልተለቀቁ፣ በጣሊያም የተለያየ ቦታ ላይ የሰራናቸው ስራዎች አሉ እና እናንተም እየተከታተላችሁ በዛው ልክ ደግሞ ብትዘጋጁልን በጣም ደስ ይለናል እና ጥሩ ዶሮ አርቢ ይመቸኛል። ጎበዝ ዶሮ አርቢ፣ ታታሪ ዶሮ አርቢ በጣም ይመቸኛል። ፓሽኔት የሆነ ዶሮ አርቢ በቃ በጣም ፍላጎት ያለው ለእንስሳ እርባታ ፍላጎት ያለው ዶሮ አርቢ በጣም ወዳለው በጣም ይመቸኛል። ድጋፋችን በዛው ልክ ነው። በጣም ፍላጎት ላለው ሰው ስለከፈላችሁ ብቻ ሳይሆን ድጋፍ ያለው ፍላጎትም ላለው የሚፍጨረጨር ሰው ይመቸኛል እና አብረን መስራት እንችላለን። ከጫፍ እስከ ጫፍ ያላችሁ በጣም በሚያስደነግጥ ቦታ የተለያዩ ቦታዎችን ሄደናል። አብራችሁን ከሆናችሁ በጣም ብዙ ጥቅሞችን ታገኛላችሁ። በድፍን ኢትዮጵያ በድፍን ኢትዮጵያ አሁን ላይ የሶስት ወር ዶሮ እጃችን ላይ ያለነው አይንሸት ፋርም ብቻ ነው። ይሄንን ቼክ ማድረግ ትችላላችሁ። ዶሮ አርቢዎች ጀማሪዎችም ካላችሁ በድፍን ኢትዮጵያ የሶስት ወር የቦቫንስ ዶሮ እጄ ላይ ያለው የኛ ድርጅት ብቻ ነው። በጣም እናኮራችኋለን ከኛ ጋር የሰራችሁ በጣም ደስተኞች እንደሆናችሁ ትነግሩኛላችሁና እስቲ አንዳንድ ቦታ ደግሞ በአጋጣሚ ሄጄ ድንገት ገባ ብዬ ደግሞ እንልቅላችኋለሁኝ ትንሽ ጊዜ ጊዜ የሚባለው ነገር ስላስቸገረኝ ነውና አርቢዎች በምን ያክል ከኛ ጋር በመስራታቸው ደስተኞች ናቸው የሚለውን የማቀርብላችሁ ነው የሚሆነው። እኔም ብላችሁ ስለተከታተላችሁ ዶሮ እርባታን ስለምትወዱ፣ አክብራችሁኝ ስለቆያችሁ ከፍ ያለ ምስጋና ከፍ ያለ አክብሮት ለእናንተ አለኝ። ማክበር ብቻ አይደለም፣ ለእናንተ የሚመጥን ደግሞ ጥሩ ጥሩ መረጃ ይዤላችሁ እመጣለሁኝ። እናንተን የሚመጥን ጀማሪዎችን የሚመጥን ልምድ ያላቸውን የሚመጥን የሚያኮራ አይነት የዶሮ እርባታ መረጃ ወደ እናንተ ይዤላችሁ ነው የምመጣው። ስለተከታተላችሁኝ፣ እኔም ብላችሁ ስለሰማችሁኝ እጅግ እጅግ ክበሩልኝ። ሰላም።